እናታቸው ናት እች እች እናታቸው ናት እኒህ ግልገሎ ናቸው ግን እች የኛ ድመት አይደለችም ዝምብላ ተውጭ አንዳንዴ ትመጣለች ቀመስ እያደረግ ትሄድ ነበር ወልዳ አሁን ልጆቹን ይዛቸው መጣች ተዛ ይሄን ጣቢ ሲጠጧየሁ ጊዜ ወተት ትንሽ ያደረግንላቸው ይ አይፈሩም ሰው ቋን ለመዱም ገና ትት እንደመጡ ነው እንጂ ይዛቸው መጣች እናታቸው ልትጠጣባቸው አሁን ይሄ ጭቦ ይሆናል፣ አይሆንም። ልጆቿ ናቸው መጠጣት የያዙት። እነሱም እሷን ብከለክላት፣ ብለቃት። አሁን ፉት ነው ባንድ የምትለው ወተት ተወዷል። ደግሞ ቅቤ፣ ደግሞ አንድ ኩባያ ስድስት መቶ ነው፣ አምስት መቶ ነው። ገብተዋል አሉ። ምን እናርገው? እስ አሁን አንችላሽ። እንለመዱ እንግዲህ ተዝካ ሄዱ። እንዴ ትናንሾቹ ይህ ትፈረም ሆዷ እንደ ርቧቸዋል። ጅናታቸው የለች መሰለኝ።

ሟጭረኛ ልጅ የለም። ይህች እናት ግን ይመሳሰላሉ። አረ አንድ አዋት አዝቢ ነው። አረ ቢጠጉ ደስ ይል ነበር። ስጋ የለም እንጂ ስጋ ቢሰጡ ደግሞ ጥሩ ነበር እነሱ